አብዮቱ ተካሄደ። 2500 ዓመት የኖረው ሥርወ መንግሥት ተገረሰሰ። አብዮቱ የገረሰሰው ግን ስርዓትን ብቻ አልነበረም። አገሩ የቆመበትንና የኖረበትን ፖለቲካዊ አዕማድን ብቻ አልነበረም። አብዮቱ የክፉ ቀን ወዳጆችንና አጋሮችንም አስወጣ። እስራኤልም ተጠርጋ ወጣች።

ጨለማን ተገን አድርጎ የተጀመረው የኢራንና እስራኤል የአየር ውጊያ በቀንም ቀጥሏል። ሰማይ አልፎ ድንበር ተሻግሮ የሚገድልና የሚያወድም መሳሪያ ሁሉ ወደ ቴህራን፣ ወደ ቴል አቪቭ፣ ወደ ኢየሩሳሌም እየተተኮሰ ነው። የሚተኮሰው ሚሳኤልና ቦምብም ህንፃዎችን እየደረመሰ የሰውም ነፍስ እየቀጠፈ የነዳጅና የኒውክሌየር መሠረተ ልማቶችን እያፈራረሰ ቀጥሏል። መቆሚያው የት ነው የሚለውን ማንም መተንበይ ተስኖታል። እንግሊዝ ፈረንሳይና መሰል የአውሮፓ ሀገራት ሆኖ አሜሪካ እስራኤል ራሷን ለመከላከል የምታደርገውን ጥረት እንደግፋለን እያሉ ቀጥለዋል። ድጋፉ የቃል ሳይሆን የተግባር ነው። የተተኳሽ የተኳሽ የመረጃ የፋይናንስና የሌሎች ጦርነቱ የሚያስፈልጉት ነገሮች ሁሉ ከእነዚህ የእስራኤል ወዳጆች ይቀርባል። እናም ነገሩን ለማስቆም የሚደረግ የረባ ጥረት የለም። ጦርነቱ መቼ እንደሚያበቃ ፍንጭ የሰጡት ቤንያሚን ነትንያሁ ነው የእስራኤልና የኢራን የቀድሞ ወዳጅነት ወደ ነበረበት እንዲመለስ የሚያስችለው የቴህራኑ አገዛዝ መወገድ እውን ሲሆን ነው ብለዋል። ውድ የኢትዮፎረም ቤተሰቦች እዚህ ጋር አንድ ጥያቄ በጋራን ጠይቅ። ደግሞ እስራኤል ከኢራን አይሁዶችም ከፋርሶች ጋር የቀድሞ ሊባል የሚችል ወዳጅነት አላቸውን? እነዚህ ሳላጠፋሽ አልተኛም ተባብለው ያላቸውን እሳት አንዱ በሌላው ላይ የሚያዘንቡ ሀገራት የቀደመ ፍቅርና ትብብር ነበራቸውን? ይህ ጥያቄ አስገራሚ ምላሽ አለው ከዚያ በፊት ግን ኔትያናሁ ይቅደሙ ለኢራን ህዝብ ደጋግመው መልእክት ማስተላለፍን ከውጊያው ጎን ለጎን እያስቀጠሉት ነው በአንዱ ንግግራቸው እንዲህ አሉ እየተዋጋን ያለነው ከአንተ ከጀግናው የኢራን ህዝብ ጋር አይደለም የጋራ ጠላታችንን እንገጥመነዋል አንተን ነፃነት የነፈገህን እኛን እንዳንኖር ሊያጠፋን የተነሳብንን ይህንን አገዛዝ እየተፋለምነው ነው ይህንን አገዛዝ አስወግደን መብትህን እናረጋግጣለን። ያኔም ከሳይረስ ዘግሬት ዘመን ጀምሮ እውነተኛ ወዳጆች የነበሩት እስራኤልና ኢራን ግንኙነታቸው ይታደሳል። ዘ ኔሽን ኦፍ ኢራን አንድ ዘ ኔሽን ኦፍ ኢስራኤል ሀቭ ቢን ትሩ ፍሬንድስ ሲንስ ዘ ዴይስ ኦፍ ሳይረስ ዘ ግሬት። ኔታንያሁ ታሪክን መዘዙ። ከሳይረስ ዘግሬት ዘመን ጀምሮ እስራኤልና ኢራን ወዳጅ ነበሩ አሉ። ሳይረስ ዘግሬት የአኬሚንድ ስርወ መንግስት መስራች ነው። የፋርስ ስርወ መንግስትም ተብሎ ይጠራል። የኖረበት ዘመን ደግሞ ገና ከክርስቶስ ልደት በፊት በጥንት ዘመን ነው። እስራኤል በ1948 የተመሰረተች ሀገር ሆና እያለ ስለምን ኔታንያሁ ከጌታ ልደት በፊት የነበረን ዘመን አጣቀሱ የሚለውን ክርክር ለጊዜው እንትወው፣ ዘመኑን ዘለን ኔታንያሁ አገራቸውን እስራኤልን ከኢራን ጋር ነበራት ስላሉት ግንኙነት ያቀረቡት ላይ ደግሞም መመለስ አለበት ስላሉት እውነተኛ ጓደኝነት ላይ እናተኩር። በእርግጥም ጠቅላይ ሚኒስትሩ እውነት አላቸው። ሰሞኑን ከዕለተ ጁምአ እኩለ ሌሊት ጀምሮ እስከ ዛሬው ሰንበት ድረስ እየተዋጉ ያሉት ኢራንና እስራኤል በአንድ ወቅት አስገራሚ ወዳጅነት ነበራቸው። እስራኤልን ሙስሊም ሀገራትና አረቦች ሁሉ ባመፁባት ወቅት ኢራን ከጎኗ ነበረች። ኢራንም ከጎረቤቶቿ ጥቃት በሚሰነዘርባት ጊዜ አብራ ተዋግታለች። ቅልጥ ካለ ፍቅር እልም ወዳለ ጦርነት መተጋገዝ ከበዛበት ወዳጅነት እሳትና ጭድ ወደሆነ ጠላትነት የተቀየረው የእነዚህ ሁለት አገራት ግንኙነት በምን ምክንያት አሁን ያለበትን መልክ ያዘ? እነዚያ ፍቅር በፍቅር የነበሩ አገራት ዛሬ እንዲህ አጥፍቶ ጠፊ ሆነው የመከሰታቸው ታሪክ ከየት ይጀምራል? ያቺ እስራኤል የምትባል አገር እንድትመሰረት ስትጥር የነበረችው ኢራን ዛሬ ስለምን ካልጠፋችልኝ፣ ካልተወገደችልኝ ማለትን አበዛች? ብዙ አይሁዳውያንን በመያዝ የምትታወቀው እስላማዊት አገር ዛሬ ጽዮናዊነት ካልጠፋ ማለቷ ስለምን ነው? የዘር ሐረጉ ከእስራኤሉ ንጉሥ ሰለሞን የሆነ መንግሥታዊ ሥርዓት አለን ይሉ የነበሩ እንደ ኢትዮጵያ ያሉ አገራት እስራኤልን ለመመስረት በተጠራው ዓለም አቀፍ ስብሰባ ላይ ድምፃቸውን ባቀቡበት በዚያ ዘመን ኢራን ግን አይሁዶች አገር እንዲኖራቸው እያዋለደች ነበር። ዛሬ ግን ምነካት? በእርግጥ እስራኤልንና ኢራንን ምነካቸው?

ሃይማኖታዊ ምክንያትን ብቻ ያዘል አይደለም ለሚለው ክርክር ብዙ ማስረጃ ማቅረብ ይቻላል። ሰባ ስድስት ዓመታትን ባስቆጠረው የእስራኤል አገርነት ህልውና ውስጥ ሁለቱ አገራት ጸብ ውስጥ የቆዩት አርባ አምስቱን ዓመት ብቻ ነው። ቀሪዎቹን 31 ዓመታትስ ከተባለ አንዱ ለሌላው ጋሻ፣ ሌላው ለአንደኛው መከታ ሆነው በፍቅር አሳልፈዋል የሚል ምላሽ አለ። በአውሮፓውያን ቆጠራ ህዳር 29 1947 የተባበሩት መንግስታት 181 በተባለ ውሳኔ ሐሳብ የማከፋፈል እቅድ የሚል አጀንዳ አቀረበ። ዕቅዱ ፍልስጤማውያን የሚኖሩበትንና የእንግሊዝ ቅኝ ግዛት የነበረውን አካባቢ አይሁዳውያንም ተካፍለው እንዲኖሩበት የሚጠይቅ ነበር። ጉዳዩን አጀንዳ በማድረግም 56 አባል አገራት ለስብሰባ ተቀመጡ። ከበዛ ክርክር በኋላ ድምፅ ተሰጠ። አስር አገሮች ድምፅ ተአቅቡ አደረጉ። እስራኤል አገር ትሁን በሚለው ድምፅ አሰጣጥ ላይ ድምፃቸውን ካቀቡ አስር አገራት አንዷ ኢትዮጵያ ነበረች። በወቅቱ ከአረብ መንግስታት ጋር መልካም ግንኙነት የነበራቸው ቀዳማዊ ኃይለሥላሴ የእስራኤልን ምስረታ መደገፍም መቃወምም አልፈለጉም። ከ30 በላይ አገራት ደግሞ እስራኤል በፍልስጤም ግዛት ላይ ትመሠረት ዘንድ ይሁንታ ሰጡ። አስራ ሦስት አገራት ተቃወሙ። ይህ ውሳኔ ከተላለፈ ከሰባት ወራት በኋላ ሀገረ እስራኤል መመስረቷን ዴቪድ ቤንጎሪዮን አወጁ። በዚህ ወቅት ከሙስሊም አገሮች መካከል የእስራኤልን አገርነት ደግፈው እውቅና የሰጡት ሁለት አገራት ብቻ ነበሩ። እነዚህም ቱርክና የዛሬዋ ባላንጣዋ ኢራን ናቸው። ብዙም ሳይቆዩ ሁለቱም አገራት ኤምባሲያቸውን በቴላቪቭና በቴህራን ከፈቱ። ኢራን በዚያን ወቅት በመካከለኛው ምስራቅ ውስጥ ብዙ አይሁዳውያንን በመያዝ ቀዳሚ እስላማዊ ሀገር ነበረች። በዚህ አካባቢ ለይሁዶች የተመቸች አገር መሆና ዘልቃለች። በእርግጥም አሁንም ከ20 ሺህ በላይ አይሁዳውያን በኢራን ይኖራሉ። ከእስራኤል ምስረታ በኋላ ባለው ዘመን ቴል አቪቭና ቴህራን ካይን ያውጣችሁ ያስባላቸውን ወዳጅነት አስቀጠሉ። ኢራን በመሐመድ ረዛ ሻህ እየተመራች በነበረበት በዚያ ዘመን ሁለቱ መንግስታት የነበራቸው ወዳጅነት በውትድርናም በንግድም የዳበረ ነበር። እስራኤል ከምትጠቀመው ነዳጅ ውስጥ አርባ በመቶውን የምትገዛው ከኢራን ነበር። ኢራንም በምላሹ የእስራኤልን ጦር መሳሪያ ቴክኖሎጂና የግብርና እውቀት ያለ ገደብ አግኝታለች። የኢራን መንግስት ተቃዋሚዎቹን በአገር ቤትም ሆነ በውጭ እየዞረ በመግደልና በማፈን የሚታወቀውንና ሳቫክ እየተባለ የሚጠራውን የሚስጥር ፖሊስ ያሰለጠነው የእስራኤሉ ሞሳድ ነበር። የመካከለኛው ምስራቅ አገራት ተረባርበውና ተጠራርተው እስራኤልን በወጉባቸው የስድስቱ ቀን ጦርነትና የዮም ኪፑር ፍልሚያ ላይ ኢራን አልተሳተፈችም። እንዲህ ያለ ደማቅ ወዳጅነት የነበራቸው ሀገራት በ1979 በኢራን እስላማዊ አብዮት ሲካሄድ የጸባቸው ዛፍ በቀለ። በዚህ አብዮት ማግስት አጥፊና ጠፊ ሆነው በዓለም የፖለቲካ መድረክ ላይ ተከሰቱ። አብዮቱ እንደፈነዳ የእስራኤል ወዳጅ የነበሩት የኢራኑ መሪ መሐመድ ረዛ ከአገር ተባረሩ። አብዮተኞቹም አገራቸውን እስላማዊት ኢራን ብለው ጠሯት። በዚህ ጊዜ እስራኤል ለእስላማዊው መንግስት እውቅና አልሰጥም ስትል በይፋ ተናገረች። በምላሹም የእስላማዊው መንግስት መንፈሳዊ መሪ አያቶላ ሆሚኒ እስራኤል የምትባል አገር አላውቅም፣ መጥፋት ያለባት ናት ብለው አወጁ። ጽዮናዊነትም ሆነ ጽዮናዊቷ ምድር የአገራችን አንደኛ ጠላት ናቸው አሉ። የቀድሞ መንግስት ከእስራኤል ጋር አስሯቸው የነበሩትን ውሎች ሁሉ ቀደዱ። አንድም እስራኤላዊ ወደ ኢራን እንዳይመጣ እስራኤልን አገር ብሎ ወደዚያ የሚጓዝ ኢራናዊም የተወገዘ ነው አሉ። በቴህራን የነበረውን የእስራኤልን ኤምባሲም የፍልስጤም ኤምባሲ እንዲሆን ወሰኑ። እስራኤል የሰፈረችበት መሬትም የፍልስጤሞች ነው፣ ይቺ አገር የአውሮፓውያን የቅኝ ግዛት ፖሊሲ ቅጥያ ነች አሉ። ጸረ እስራኤል የሆኑ እንቅስቃሴዎችን ሁሉ መደገፍም የእስላማዊው አብዮቱ አንድ አካል ሆኖ እንዲሠራበት አዘዙ። እስራኤልን መውጋትና በእሷ ላይ የተነሳውን ሁሉ መደገፍ እስልምናን መከላከል ነው ብለውም ገለጹት። እነሆ ከዚያን ጊዜ አንስቶ የሁለቱ ሀገራት ጸብ አደገ። ለ31 ዓመታት የቆየው ወዳጅነት አበቃና ከ1980ዎቹ ጀምሮ እስካሁን ድረስ በቀጥታና በተዘዋዋሪ እየታታኮሱ ቀጠሉ። Another morning of explosions across Iran. ዛሬ እንዲህ ሀገሮቻቸውን እያስደበደቡ ያሉት ሁለቱ መንግስታት በይፋ ከተቆራረጡ ከ1979 በኋላ በቀጥታ የተዋጉት በ1982 እስራኤል ሊባኖስን ስትወር ነበር። ፋታህ የሚባለውን ድርጅት አጠፋለሁ ብላ ሊባኖስን የወረረችው እስራኤል ታጣቂ ኃይሉን ደግፎ ከተሰለፈው የኢራን አብዮታዊ ጦር ጋር ተዋጋች። በዚህ የእስራኤል ወረራ ምክንያትም ኢራኖች ሂዝቦላህ የሚባለውን ታጣቂ ኃይል በሊባኖስ ፈጠሩ። ይህ ታጣቂ ኃይልም አይሁዳውያንን ማደንና መግደል ዋና ስራው አደረገው። በ1992 እንደገና በአርጀንቲና በሚገኘው የእስራኤል ኤምባሲ በፈጸመው ጥቃት 29 ሰው ገደለ። ከሁለት ዓመታት በኋላ በድጋሚ በዚያው በአርጀንቲና የይሁዶች ማዕከል ተብሎ በሚጠራው ስፍራ በተከፈተው ተኩስ 85 አይሁዳውያንን ለይቶ ገደለ። ከዚያን ጊዜ አንስቶም አንዱ ሌላውን የሚያጠቃለት ድርጅት እያስታጠቀ ቀጠለ። ብዙ ጊዜ ኢራን ስለምትደግፋቸው እንደ ሐማስና ሂዝቦላህ ያሉ ጸረ እስራኤል ድርጅቶች ተደጋግሞ የተነገረ ቢሆንም እስራኤል ስለምታሰማራቸው ጸረ ኢራን ታጣቂዎች ግን እምብዛም አይባልም። መረጃዎች የሚያሳዩት ደግሞ አቅማቸው ያነሰ ቢሆንም ከአስር በላይ ታጣቂ ድርጅቶች በእስራኤል እየተደገፉ ጸረ ኢራን እንቅስቃሴዎችን እንደሚያካሄዱ ነው። በዚህ መልኩ እስራኤልና ኢራን ደም እየተቃቡ አጥፊና ጠፊ ሆነው በቀጠሉበት ሁኔታ እንደ አውሮፓውያን አቆጣጠር በ2005 መሐመድ አህመዲ ነጃድ በኢራን ተመረጡ። እኒያ አወዛጋቢ ሰው በጀርመን ናዚዎች የፈጸሙትን ጄኖሳይድ ክደው አይሁዶች የዘር ማጥፋት አልተደረገባቸውም፣ ተደርጎባቸው ቢሆን ምንኛ ጥሩ ነበር ሲሉ ነገሩ አዲስ ትኩረት ሳበ። ይህንን ነገር ለምን ማራገብ እንዳስፈለጋችሁ አላውቅም። በሁለተኛው ዓለም ጦርነት ብቻ እኮ ከ60 ሚሊዮን በላይ ሕዝብ ረግፏል። በዚያ ዘመን ከተፈጸሙ ግድያዎች ሁሉ የአይሁዳውያኑ ተመርጦ የሚነሳበትና የሚዘከርበት ምክንያት ምንድን ነው? እነዚያ 60 ሚሊዮኖች የሰው ልጆች ናቸው። ይህ የአይሁዳውያን ጄኖሳይድ ተረት ተረት የሚሆነው ለዚህ ነው። ሐዘናችን በጋራ ከሆነ ሁሉንም እኩል ማሰብ ይኖርብናል። ይህንን የአህመድ ነጃድን እምነት አሁን ኢራን መንግስታዊ አቋሙ አድርገዋለች። የናዚዎችን ጭፍጨፋ ክዳ እስራኤልን የሚወጉ የተለያዩ ኃይሎችንም እያሰለጠነች ነው። ከጋዛው ሐማስ እስከ የመኑ ሐውቲ፣ ከሊባኖሱ ሂዝቦላህ እስከ ኢራቁ ካታይብ፣ በጠቅላላው የተለያዩ ታጣቂ ኃይሎች በኢራን ስንቅ፣ ትጥቅ፣ ስልጠናና ስምሪት እየተሰጣቸው ባገኙት አጋጣሚ ሁሉ እስራኤልን ይወጋሉ፣ ወደ እስራኤል ይተኩሳሉ፣ አይሁዳውያንን ይገድላሉ። የአገሪቱ መንፈሳዊ መሪ አያቶላ ሐሜኒ እስራኤልን በካንሰር መስለው እሷን ማስወገድ የተገባ ነው ብለው ካወጁ ቆይተዋል። ይቺ ካንሰር ዝም በተባለች ቁጥር እያደገችና እየሰፋች ነው። ገና ስትጀመር ጀምሮ መጥፋት የነበረባት ካንሰር። መርሌ ሮሽ ከር የእስራኤልና የኢራን ሁኔታ እንዲህ ያለ ነው። ቴህራን የሺያ እስልምና ቀንቃኝና መንግስቷን በዚሁ ሃይማኖታዊ ሀልዎት ላይ የተመሰረተ ቢሆንም የሱኒም ሆነ ሌላ እስላማዊ ክንፍ የሚከተሉ ታጣቂዎች እስራኤልን በጣላትነት እስከፈረጁ ድረስ ከኢራን የማይቋረጥ ድጋፍ እየተደረገላቸው ቀጥለዋል። ይህ የእስላማዊ አብዮቱ አንድ ተልእኮ ነው። ሂዝቦላህ፣ ሐማስ፣ ፓላስታይን እስላሚክ ጂሃድ፣ ካታይብ ሂዝቦላህ ሐራካት ሂዝቦላህ አልናጁባ ሐውቲ እያልን ብንቆጥር ደርዘን የሚሻገሩ ኢራን አጋዥ ጸረ እስራኤል ድርጅቶችን እንዘረዝራለን። አብዮት ያካሄድነው በመጀመሪያ በቴህራን የነበረውን የእስራኤል ምንደኛ መንግሥት ለመጣል በመቀጠልም እስራኤልን ለመፋቅ ነውና በዚች የይሁዲዎች ምድር ላይ የሚተኮስ ጥይት ሁሉ እኛ የባረክነው መሆን አለበት ያሉ የሚመስሉት ኢራኖች ይህንኑ እያደረጉ ከ1979 እስከ ዘንድሮ ደርሰዋል። ኢራን የቆመችበት ሃይማኖታዊ ካልዮት የሻ እምነት ቢሆንም የምትደግፈው ግን የሻ አምሳያዎቿን የየመኑን ሁቲና የሊባኖሱን ሂዝቦላ ብቻ ሳይሆን ሱኒዎቹን ጋዛዎችን እና ሐማስን ታስታጥቃለች። እንደ ሳዑዲ ካሉት የመካከለኛው ምስራቅ አገራት ጋር ኢራንን የሚያግባባት አንዱ ጉዳይ አረቦቹ የሱኒ እስልምና ተከታይ በመሆናቸው ነው። በሻው ሂዝቦላ በየዓመቱ 700 ሚሊዮን ዶላር እንደምታፈስ የሚነገርላት ኢራን ታጣቂ ኃይሉን በአብዮታዊ ጦሯ እንደምታሰለጥነው ሮኬት፣ ሚሳይልና ሌሎች የእሷ የምትሰራቸውን ትጥቆችም እንደምታቀርብለት አትክድም። ሌላኛው ሻ የየመኑ ሁቲም በነዳጅ በጦር መሳሪያና ስልጠና ከሚደረግለት ድጋፍ በተጨማሪ በየወሩ እስከ 20 ሚሊዮን ዶላር ከቴሄራን ይሻገርለታል። በዚህም የመካከለኛው ምስራቅና የምስራቅ አፍሪካ ሀገሮች ተባብረው ሲወጉት፣ አሜሪካና እንግሊዝ የቦምብ በረዶ ሲያዘንቡበት ንቅንቅ የማይል ድርጅት ሆኗል። ሱኒው ሐማስም ቆሞ የሚሄደው በዋናነት ከኢራን በሚያገኘው ድጋፍ ነው። ከ1990ዎቹ ጀምሮ የሚደረግለት ድጋፍ በየዓመቱ ከ30 ሚሊዮን ዶላር እንደሚልቅ ስለ ጉዳዩ የተጻፉ ሪፖርቶች ያስነብባሉ። ይህ ድርጅት የሚያምንበት የሱኒ እስልምና ከኢራን የሺ አስተምህሮ ጋር ተመሳስሎ የለውም ግን እስራኤልና አሜሪካ የጋራ ጠላቶቻችን ናቸው የሚለው ስምምነት ሁለቱን አካላት በአንድ ግንባር አሰልፏቸዋል። እናም እነዚህን ሁሉ ታጣቂዎች ኢራን በእስራኤል ላይ ታዘምታቸዋለች። ባሳለፍነው ዓመት ጥቅምት ላይ ሐማስ በእስራኤል ግዛት ውስጥ ገብቶ ጥቃት ከሰነዘረ በኋላ የተከፈተው የእስራኤል ዘመቻ ወታደራዊና ፖለቲካ አመራሮችን አስወግዷል። የሕያ ሲንዋርን የሚያህል የሐማስ አንጎል ገድላለች። አይንና እግር ሳይኖረው በዊልቸር ላይ ተቀምጦ የጥቅምት ሰባቱን ኦፕሬሽን የመራው መሐመድ ደይፍም ተገድሏል። የሐማስ የዲፕሎማሲና የፖለቲካ ጀርባ አጥንት የነበሩት እስማኤል ሐኔህ ተገድለዋል። አዛውንቱ የሂዝቦላህ መሪ ነስረላህና ተተኪዎቻቸውም ተወግደዋል። እነዚህን የሚያስተባብሩት የኢራን ጄኔራሎችም በሊባኖስና ሶሪያ ተገድለዋል። ተላላኪዎቹ የምትላቸውን እነዚህን ኃይሎች እየለቀመች የከረመችው እስራኤል በመጨረሻም አዝማቾቹ ላይ ዘምታለች። ከእነዚህ ታጣቂዎች ጀርባ ያሉትን የኢራን ከፍተኛ ወታደራዊ መኮንኖችም መግደል ጀምራለች። የኢራን እጅ ካልተሰበሰበ የሐማስ ጣት ለዘላለሙ አይቆረጥም፣ የቴህራን እግር ካልተሰበረ የሂዝቦላህ ጉልበት አይዝልም ያለች የምትመስለው እስራኤል ከወታደራዊ መኮንኖቿን በተጨማሪ የኒውክለር ጠበብቶቿን ኢላማ አድርጋ ስድስቱን ገድላቸዋለች። ኢራንም የምትወስደው አጸፋ እንዳምናና ታቻ ምናው ያለ አልሆነም። የደረሰባትን በደል የተፈጸመባትን ጥቃት ይመጥናል ያለችውን ከፍ ያለ ምላሽ ለመስጠት ወንዝ አከል ሚሳኤሎችን እየተኮሰች የእስራኤልን ሰማይ እያረሰችው ነው። ኔታንያሁ ሰሞነኛው ጦርነት የኢራንን የኒውክሌር ትጥቅ የማስጣል ዓላማ ያለው መሆኑን ገልጸዋል። ጥያቄው እስራኤል ይህንን ማድረግ ትችላለች ወይ የሚለው ነው። ነገሩን በደንብ የሚያውቁት ሰዎች የሚሰጡት ምላሽ አይቻላትም የሚል ነው። በእርግጥ ባለፉት ቀናት የዩራኒየም ማበልጸጊያዎችና መሠረተ ልማቶችን አውድማ፣ በዚያች አገር የኃይል አቅርቦት እንዲቆም አድርጋለች። እስራኤል የኢራንን የኒውክሌር ኃይል ሙሉ በሙሉ ለማውደም ግን የአሜሪካን ድጋፍ ትሻለች። ምክንያቱም የኢራንን ከመሬት በታች የተሰሩ የኒውክለር መሠረተ ልማቶች ለማውደም የሚያስችል ቦምብ ያላት አገር አሜሪካ ብቻ ነችና። መልካሙን ሁሉ መመኘት በዚሁ እንሰናበታለን ነው